ልብስ ለብሰው በዙፋኑ ፊት ቆመው ጮሁ አለ ምን ብለው ጮሁ እነዚህ ሰዎች አንድ ድምፅ ተናገሩ ምን ብለው አንድ ነገር ተናገሩ በዙፋኑ ላይ ለተቀመጠው ለአምላካቸው እንደዚህ አሉ ለበጉ ማዳን ነው አሉ የዳነው በተክለ ሃይማኖት ነው አላሉም የዳነው በጻድቁ በሰማአቱ ነው አላሉ የዳነው በመጾም በመጸለዩ ነው አላሉም። የዳነው ቤተክርስቲያን በመቀደስ በማስቀደስ ነው አላሉም ያሉት ማዳን የበጉ ነው ቀደም እንዳልኳችሁ ያ አማናዊ በግ ስለ ሰዎች ኃጢአት የተሰዋ በግ ስለ እግዚአብሔር ጽልቅ የተሰዋ በግ ስለ ሁላችን የታየ የዓለምን ኃጢአት ያስወገደ ያ በግ ዛሬ ደግሞ በግርማው ዙፋን ቀኝ ተቀምጦ እንደዚህ አሉ ማዳን ጽርቃችን አቅማችን ብቃታችን እዚህ የመገኘታችን ጥልቅ ሚስጥር በጉ ነው ማዳን የበጉ ነው አሉ ማ እነዚህ ነጭ ልብስ የለበሱ ከነገድ ከቋንቋ ከወገን የተዋጁ ኢየሱስ ኢየሱስ ተናግረን የማንጠግበው የእግዚአብሔር ጥልቅ ሚስጥር ነው። ኢየሱስ ዘምረን የማንገልጠው፣ ሰብከን የማንገልጠው፣ ተናግረን የማንገልጠው እግዚአብሔር ለቅዱሳን የገለጠው ጥልቅ ሚስጥር ነው። ወገኖቼ ከምድራዊ ሕይወት ባሻገር የዘለዓለም ርስት መጎናጸፊያችን ጥልቅ ሚስጥር ቢኖር ኢየሱስ ብቻ ነው።